ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ መምጣት አልፈልግም፣ ምክንያቱም ማለት ነው የእውነት አላውቅም። ድራማ መሆኑን እያወቅኩኝ ሆነ ስራ መሆኑን እያወቅኩኝም ማለት ነው በጣም የሚያናድድ ነገር በጣም የሆነ በቃ እኔ እንጂ አላውቅም። እና ማለት ስራ እንደሆነ አውቃለሁ። ሰው ቀለበት መልሳ አድርጋለች ሩታ ግን በዚህ ልክ ደግሞ መሆን የለበትም። ማለት እንዴ ልበላችሁ ሴትን ልጅ በዚህ ልክ እሷ እኔ ትላንትና እራሱ አልዘራውም በጣም ስለተናደርኩኝ ነው። በቃ መስራት አልፈልግም፣ ምክንያቱም በእሷም እሷ ከሌለች ወይም ደግሞ በእነሱ በኩል ጨራሽ እንድሰራ ራሱ አልፈልግም። ማለት እሱን እሱን ብላ ነው እንዴ የመጣችሁ ከብታጀራ ማለት እዚህ ጋር ስራ ነው ልትሉኝ ትችላላችሁ። አብዛኞቹ ወይ ደሞ አንቺ እንዴት ፈረነሽ ለምን ታለክሻለሽ ልትሉኝ ትችላላችሁ። ግን እኔ ተሰማኝ ምን እንደሆነ ታውቃላችሁ? ስራ እንደሆነ አውቃለሁ። ግን ማለት ነው እንዴት እሱን ብላ መታ ማለት ነው ከቡታጀራ፣ እዚህ ድረስ እሱ ነው ይዟት የመጣው እንዴ ግን ጥሏት ሄዳ ገባቸው አይደል? ያለችበትን ሁኔታ ያቃል። ምን ውስጥ እንዳለች ያቃል። እርጉዝ ናት፣ በዛ ላይ ማለት ነው ግን እንደዛ ሆኖ ራሱ እኛን እንኳን እናስተምር ወይ ደሞ በየቤቱ እንደዛ አይነት ነገር አለ ሩታ እኛ ቤት ብቻ አይደለም ብሎ እየተናገረ ነበረ ግን አላ ልቧን አቆስሎ ሄደውለት። ትናንትና የሚናገረውን ሰምታችኋል አይደል? እንዴ ልብሽ እኔ ያቆስልኩትን ልብሽን እንትን የሚያደርግ ይምጣ ምናምን እያለ ነበረ። ይቅርታ አጥፍቻለሁ። በቃ ሁለታችንም ተገናኝተን እስቲ ሰላም እንፍጠር እንኳን አይልም ማለት ነው። የሚናገረው ቃላቶች ማለት ነው በጣም ነው የሚያስጠላው። ሶ እሱ ግን ማለት ነው ቤተሰብ አለው። እሷ ግን ቤተሰቦቿን አስቀይማ ነው የመጣችው። ሶ ቤተሰብ ጋር አትሄድን ብሎ ስለሚያስብ እሱ እየሮጠ ይሄ ሴት ነው እንጂ ሴታ ሴት ማለት ነው ስታስጠላ። እውነት እኔ አንተን መናገር አልፈልግም ነበር አብርሽ፣ ማለት ነው እዚህ ጋር ስራ እንደሆነ ያወሽ ለምን እሱን የምትሳደቡ፣ ወይም ደግሞ እሱን እሷን ለምን እንደዚህ የምታረጊ ምናምን ልትሉኝ ትችላላችሁ። ግን ሴታ ሴት ነው፣ ልንገራችሁ አስረግጬ ማለት ነው። ሴታ ሴት ባይሆንማ ሻንጣውን ጭኖ ከቤት አይወጣም ነበረ። ሴት ናት ከባሏ ጋር ምን ስትጣላ ጥላ የምትሄደው ኦኬ ባሏን ጥላት ትሄዳለች። ከዛ ያስታርቋታል ምናምን እንጂ ወንድ ልጅ ሻንጣውን ይዞ ከሚስቴ ጋር ተጣለው ብሎ አባቱ ጋር ሄዶ እንደ ህፃን ልጅ አያባብሉትም። ገባችሁ? ስለዚህ አርፋችሁ ተቀመጡ። አንድ ሰው አንድ መልስ እንዳሰጡኝ ማለት ነው ቀላል። ሴታ ሴት ነው እንዴ? የእውነት ሴታ ሴት ነው። ወንድኑ ላይ የሚያሰድብ ሴታ ሴት ልንገራችሁ ማለት ነው። ምክንያቱም እንደዚህ አይደረግም። ሶ እኔ አጥፍቻለሁ ይቅርታ ሰ፣ ይቅርታ አስሬ ጠይቅ ያለው ሊል ይችላል፣ ግን በዚህ መልኩ አይደለም። ይቅርታ የሚጠይቃት ማለት ነው። ምክንያቱም እኔ አጥፍቻለው፣ በቃ ይቅርታ ልብሽን አቁስ እያለው እኔ ልብሽን እመልሳለው ማለት እያለበት ሚስቱን ማለት ነው። እሱ ግን ገና ለሌላ ወንድ ህይወትሽ እንደዚህ እየሆን እያለ እሱ ግን አዲስ አበባ ውስጥ ነው ያለችው፣ የትም አልሄደችም። ጥለው ማለት ነው፣ ግን እሱ ከአዲስ አበባ እሱ ቤተሰብ ያለው ነው። ሩታ ግን ቤተሰብ የላትም። ፍቅርን ብላ እሱን ብላ አዲስ አበባ መጥታለች። ሳልና ድር የሆነ ለመናገር ማለት ነው። ሰላም አድሬ መንፈሴ ደና ከሆነ ነጌ በደንብ አወራበታል አላል። ግን ነጌ ራሱ አልመጣም። በጣም ነው የተናደድኩት።